ትከፍለዋለህ፣ ትከፍለዋለህ። ማንችም ተናደሻለህ አይደል? ትከፍለዋለህ፣ ትከፍለዋለህ። አንተ ልጅ ምን አይነት ውሸታም ነህ? ኦንላይን ላይ ያን ሁሉ ፕራሚዝ ገብተህ ኪቦርድ እስኪሰበር አንቺ ቆንጆ አንቺ ገላ ማሮለላ ስንገናኝ አለመሽ ነው ማሳየሽ ፓፋፊሽ ነው የማጎርሰሽ ብለህ ስንገናኝ ዘጋኸኝ። ማጋር ለጥቂት ዶሮ ወጥ ሰርቼ ነበረ ለአንተ ረጉሬ ይህን ሁሉ አጥፊት ገዝቼ ጸጉሬንም ተሰርቼ ትከፍላለህ።

ጣምመ ነገሩ፣ ከእንደዚህ አይነት ሰው ምን ይጠበቃል? ወይዘሮ አስጨንቅ፣ አቶ አስጨንቅ፣ እኛ ምን አገባን? አበሻ ሲባል ሁሉልሽም እድሜያቸውን እንደ ሰዓት ወደኋላ ይጠመዝዙና ወንዱንም አንተ ሽማግሌ፣ ሴቷንም አንቺ አሮጌት። ግን ኦሎሚ ሰብስክራይብ ማይ ዩቱብ ቻይናል። አይ ሃቭ ሃና አስጨናቂ ዩቱብ ቻናል። ወንድ ነሽ? አይ ኖ ዩ ዩር ኔም ኢዝ ደርቤ። የጂጂ ታናሽ ወንድም ናት። እዛ ነው እቺ ቻናሌን ሰብስክራይብ አርጉ፣ ቼናል ነው የምትለው ደግሞ። የሷ ለየት ያለ ነውና እጇን ምናምን ሰው ከኔ ይበልጣል። ይሄ ጣቶቿ ምናምን እመቤትን ግድግድ እኔ የተከበርኩ ሰው ነኝ። እኔ እንደሷ ጭፈራ ቤት ለጭፈራ ቤት ናይት ክለብ ለናይት ክለብ አልዞርም። ቆንጆ እኮ ነው የሚጠራው እንዳንቺ ያለው ኦኬ ቴማ እዛ ከኪችን ሊቪንግ ሩም ከሊቪንግ ሩም ኪችን ከኪችን ሊቪንግ ሩም ነው፣ አይደለም ወጥ ገጭ እንደዚህ እንደዚህ አይ ይዋትሷን ይዩኝ እኔን አንቺ ማለት የኔን ሶስት ጊዜ ነው ታክ መንቀሳቀስ እንኳን አት እንዲ እንዲ ማለት እንኳን አት ደልጀጅ ይመስልሻል እንዴ አንቺን አሁን እዚህ ጋር ቁጭ ብሎ መሳቂያ ሆነሽ በቃ መሳቂያ እኔን ለምንድን ነው የምትተቸው ማለት እኔ ለምንድን ነው ምትተችኝ? ምትተችበት ምክንያቱ ምንድን ነው? እኔ እኔን እሷ ምትተችበት ምክንያቱ አልደረስኩባት። ስሟን አላነሳ ሲያስጠላ ንግግርሽ ራሱ ስታስጠይ ስታስጠይ ውሸትሽ ሲያስጠላ በሃምሳ አምስት ዓመት ውሸት ሴትዮዋ፣ ሴትዮዋ እኔ ሴትዮዋ አባላለሁ። ኦኬ ኖ ፕሮብሌም። አበሻ ሲባል ሁሉሽም እድሜያቸውን እንደ ሰዓት ወደኋላ ይጠመዝዙና ያ ወንዱንም አንተ ሽማግሌ፣ ሴቷንም አንቺ አሮጊት። ግን እነሱ እኮ የዛን ሰው እድሜ እጥፍ ድርብ ይዘዋል። ሴትዮዋ ታዲያ ምን ልበልሽ? ሴትዮዋ ካላልኩሽ ነው ወይ? ይሄን ልጃገረድ ይሄን ወጣት ምንም ያልተነካሽ ድንግል የ16 ዓመት ልበልሽ ትንሽ አንቺ እኮ የእናቴ እግዚአብሔር ይመስገን። ነገሩ ከእንደዚህ አይነት ሰው ምን ይጠበቃል? ወይዘሮ አስጨንቅ፣ አቶ አስጨንቅ፣ እኛ ምን አገባን? ስለዚህ ዊ ዶንት ኬር። አንቺ ጋ እንዲህ ብሎ መተኛት በቃ፣ እንዲህ ብሎ እንዲህ ብሎ የእንቅልፍ ችግር ካለበት ባልሽ ደረሰሽ ላይ መተኛት ይችላል። እንቅልፍ ታስወስጃለሽ እንጂ ምንም ምትጠቅም ምንም ምንም ዜሮ። ምን ይሄ ነው የሚነቀፈው? ምን ይሄ ነው የሚነቀፈው? ሉክ ምን ይሄ ነው የሚነቀፈው? እግዚአብሔር ስሙ ይባረክ። መለለው አርጎ ፈጥሮራል። ሂል ጫማ እናረግ ጋይስ። መቼ ይቅርታ ተነይ ተጨንቄ ያስጨነቅኳችሁ እኔ ራሱ ስሜን አና አስጨንቄ ይሳለሁ አልቀርም። በጣም እኮ ነው የምታስጨንቀኝ። ሁላችንም ፍቅር እናቃለን ማንም ሰው እንኳን ሰው ቀርቶ እንስሳ ለእንስሳ ይፋቀራል። ፍቅር ገና ደግመሽ መ ፍቅርን ለማወቅ ደግመሽ መውደድ ምንድነው? ፍቅር ምንድነው? ፍቅር በየቀኑ ምን መለዋወጥ፣ የቃላት መለዋወጥ። አይ ፍቅር፣ አይ ፍቅር እንደዚህ እንደው መላቅ ሁኔታ እንደዚህ። አይ ፍቅር፣ ፍቅር እንደዚህ እንደው መከራው እኔ አይ ላቭ ዩ ሶ ማች። ቴንኪው፣ ቴንኪው፣ ቴንኪው እኔ እኔ ወይኔ እኔ ጥፋተኛ ዱረም ታንተ ጋር መለፋለፊ። የፊት ክሬም ስትቀቡ ስለ ላይትኒንግ ክሬም እንማማራለን እና አሳያቸዋለሁ ማለት ነው። የምታሳያቸው ክሬሞች እኮ ህንድ ሀገር ውስጥ የሚመረቱ በዓለም የተከለከሉ ክሬሞች እኮ ነው። እየመጣሽ ራሱ እዚህ የምታስተምር ሳሙናና ምንድን ነው ሎሽን ክሬም አሳያቸዋለሁ አንዳንድ ነገር ያው እናንተም የምታውቁትን እኔም የማውቀውን እንማማራለን፣ አሳያችኋለሁ። በጣም ጠቃሚ ነው ያ ላይትኒንግ ክሬም ስፔሻሊ ለሴት። በከለርሽ መተማመን አንሶሽ ፊትሽን ያ የፊትሽን ሴል የሚመጥ ነገር እየተቀባሽ ያ ማይክል ጃክሰንን ለመሆን የምትጥሪ ከእኔ የበለጠው ቆንጆ የለም እምትይ ቋቀጭ ፊት ቋቆቆ ፊት ነሽ አንቺ። ቼናሬን ሰብስክራይብ አድርጉልኛል አለኝ ተብላ ያዙ አሮጊት ናት። እኔ ቁጭ ብድግ ይችላል፣ አትነካኝም። እኔ ክብር ያለኝ ሰው፣ እኔ አባወራ። እኔ እኔ መጀመሪያ መሰለች ወንዶና ወደ ሴት የተቀየረች ሴት ይቅር በለኛ አምላክ እመ ቤቴን። ማ ይሄ ምንድን ነው አናለች? እንደዚህ አናለች፣ ዝንብ ገባ አናለች። ሳስ እና እውነቴን ቼናሌን ሰብስክራይብ አድርጉልኝ ብለሽ ለቅሶ የገባሹ ቋቋት ያማሩ ጊት፣ እባክሽን፣ እባክሽን የኢትዮጵያ መቀለጃ አይደለም። ማይ ዩቱብ ቻይናል ኔይም ኢዝ አበሻ ሲባል ሁሉልሽም፣ እድሜያቸውን እንደ ሰዓት ወደኋላ ይጠመዝዙና ያ ወንዱንም አንተ ሽማግሌ፣ ሴቷንም አንቺ አሮጌት። ግን የለችም አገራችን የእኔ ወጣት ምንም ያልተነካችን ድንግል ነገሩ። ከእንደዚህ አይነት ሰው ምን ይጠበቃል? አስጨንቅ፣ አቶ አስጨንቅ፣ እኛ ምን አገባን? ትከፍለዋለህ፣ ትከፍለዋለህ አንቺም አንተ ልጅ ምን አይነት ውሸታም ነህ? ኦንላይን ላይ ያን ሁሉ ፕራሚዝ ገብተህ ኪቦርድ እስኪሰበር አንቺ ቆንጆ፣ አንቺ ገላ ማሮ ለላ፣ ስንገናኝ አለመሽ ነው ማሳየሽ፣ ባፋፍሽ ነው የማጎርሰሽ ብለህ ስንገናኝ ዘጋኸኝ። ኦማይጋድ ለጥቂት ዶሮ ወጥ ሰርቼ ነበረ ላንተ፣ ለጉዴ ይሄን ሁሉ አፊት ገዝቼ ጸጉሬንም ተሰርቼ ትከፍላለህ።

አንተ ልጅ ምን አይነት ውሸታም ነህ? ኦንላይን ላይ ያን ሁሉ ፕራሚስ ገብተህ ኪቦርድ እስኪሰበር፣ አንቺ ቆንጆ፣ አንቺ ገላ ማሮለላ፣ ስንገናኝ አለመሽነው ማሳየሽ ፓፋፊሽ ነው የማጎርሰሽ ብረህ ስንገናኝ ዘጋኸኝ። ሁማጋር ለጥቂት ዶሮ ወጥ ሰርቼ ነበረ ለአንተ ይህን ሁሉ አፊት ገዝቼ ፀጉሬንም ተሰርቼ